አይዞሽ የፍቅር ጥያቄ ያቀረብሽልኝ ደርሶኛል ፈታበይ ደረሰ እንዴ እኔ እኮ አይደርስህም ብዬ ነበር ግን ዋናው መድረሱን የያዘልኝ ጭራሽ የፍቅር ጥያቄው ደረሰሽም እንዳይሆን ጥያቄሽ ደርሶኛል ወይኔ ወይ ማዋረድ አይውርደት አይወርደት እሺ፣ ዋና መድረስን የያዘለኝ። እሺ ቴዳዬ ኤዶም በወጭ የለኝም። ደስ ይበልሽ። ጎበታ ም እልሙሁም በወጭ አለመኖርን የያዘለኝ የፍቅር ጥያቄው ደርሰኛል። ቤተሰብ ላይክ ላይክ አደርጉ እስኪ እኔ ለማ ነው ልተኛ ነው፣ መኝታ ሰዓት ነው። ሁሌ መኝታ ሰዓት መኝታ ሰዓት። ቦርጭ የለኝም፣ ቦርጭ የለኝም። በርካሽ በርካሽ ቦርጭ በርካሽ ነው የሚባለው፣ ወይስ እንዴት ነው? ግን ቦርጭ ያላችሁ ሰዎች እናተኙም። ግን አሁን ትባላለችበት ዛሬ ኔ የለሁም እኔ ያላኩም ሳምሪ ናት። እኔ ያላኩም በፍጹም። እሺ፣ ደብዳቤውን አገላብጠው ከኋላና ከፊት። ስለዚህ ሳምሪ ትሆናለች። ኤዶም አንቺ ነሽ የላክሽ ወይስ ሳምሪ? ግራ ገብቶኛል። ግን ግን አንቺ ነሽ፣ እኔ አይደለሁም ሳምሪ ናት። ስህተት ነው። አድራሻውን ከየት እንደመጣ አገላብጠው። እንደዚሁም ደግሞ የላኪ ይኖራል ብዬ አስባለሁ የተቀባይ ተጽፎ እም ይሄማ ጥሩ አይመጣም። ኤዶም ኤዶም ከሚወድ ፍቅር ይላል። እሺ ስታት ነው የሚሆነው? አይ እስታት ነው እና አዳይ ወደ መኝታ መቼም ስልኩን ላስቀምጠው አለና ገና እረሳት ነው እንደ የሆነ ኔትወርክ ተቋርጦ ነበር። እንዲ ቆስቲ ሂሳብ ለስራ አረ አረ አረ ጭርሽ ስድስት አለ ሊሆን አይደል እንዴው እህ የደላሽ። እሺ ግን ፊደል ተሳስቶ መሆን አለበት። ሳምሪ ናት የላከችለሽ ተይዳ ጭርሽ ጭርሽ ለታማርጥ አይነሽ በርበሬ መስሏል። ዋው እ አይንሽ በርበሬ መስሏል። ዋው ኤዱጌ አይንሽ በጣም ቀልቷል። ስልክ አታብዥ፣ ተኛ ትለኝም ጭርሽ ዋው! ደስ አለ የእኔ አይን ቀይ መሆን። ኧረ አምላኬ እ እሺ ኤዶ ውበትሽ ግን ያስጎመዣል። ገደለኝ። አይዞን፣ አይዞን። ከሞት አፋፍ መዳን አለበት። እንደዚህማ መሆን ያለበትም ምን ማለት ነው? ይሄ ጥሩ ይመታል። ነው ልብስቲክ ኦኬ። አይ እኔ ልብስቲክ ሊቀባ ነው ወይስ? ደማችን ቡና ጠጡ፣ ቡና ያስፈልጋችኋል እያለ ነው። እንጠጣለን አምሳ ላይክ ሞልቻለሁ። ኦ አመሰግናለሁ። ዋይ ኤዶ ሰላም ኤዶ ማለት እስኪ እሺ ዊዝደም ሀይ አንድ ብለው ነው። እሺ እሺ፣ እናመሰግናለን። ኤዶም ከሌላ ሰው ስታወሪ ይከፋኛል። ለምንድን ነው

ሊከፋ አይገባም። እንዲያውም ልትደሰት ነው የሚገባው፣ የሚያወራኝ ሰው ስላገኘሁ። እኔ እዚህ ተዘብዝፌ አይደል እንደምውለው ብቻዬን ከሆንኩብህ እንደው ይደብረኛል፣ ያዛጋኛል። ታውቃለህ? እንዴት እንዴት ሆኖ ይከፋሃል? ይዳይ ስነ ስርዓት እንጂ ይህማ አይሆንም። አምሳ ሁለት ላይክ ኦማይ ጋሽ ቴንክዩ ላይክ አርጓ። አላሳዝንም? ቁጭ ብዬ ኤዶም፣ ለምን ነው ሴቶች ሊያባርሩ ሲፈልጉ እህት ነኝ ይላሉ? ለምን ሴቶች ሊያባርሩ ሲፈልጉ እህትህ ነኝ ይላሉ። በቃ እንደ እህትነት አውራኝ ይላሉ አደል ሴቶች? እኔ እንደዛ አላልኩም ማለት። አንተ አሁን እኮ ከሰው ሳወራ ከሰው ስታወሪ ይከፋኛል ለምንድን ነው?

እህትህ ነኝ ይላል። ሊያባሩሩ ሳይሆን አላስፈላጊ ቦታ ስትሆን ነው እንጂ። እንደዚሁም ደግሞ መሆን የሌለበት ከሆነ ይሄ ነገር እንደ እህትነት መሆን አለበት። ሌሉ ይችላል። ሴት ብልህ ነቻ፣ እንዲህ መሄድም የለብህም እኮ። ምን አስበህ ነው? ለምን ትሄዳለህ? ወይ ልትከፋ ትችላለህ፣ ወይ አላስፈላጊ ነገር ልታስብ ትችላለህ። ያ መሆን የለበትም። ግዴታ ያች ሴት ለአንተ መሆን ለአንተ ካልሆነች ግዴታ አጠገብህ አትኖርም ማለት አይደለም። ወንዶች እንደዛ አትፈልጉም ሲጀመር። ስለዚህ ያንተ ባኮን እንኳን የእሷን ሰላምና ፍቅር እንደዚሁ ደስታዋን ማየት እንጂ እሱ ያንተ አይደለችም። ና እህትነቷ ልታጣ ነው። በቃ ይሄ ነው የሚሻላቸው ወንዶች እኮ። እሺ ሄዶም ለፍቅር መጠየቅ የለብህም ማለታቸው ነው እንደዛ እሷ ወይ ምትወደዋለ ወይ አንተ ምርጫው አይደለም፣ ወይንም ሌላ ሰው አላበት ህይወቷ። አይ ደግሞ እንደ እህትና እንደ ወንድም ይሄን ስትልህ አንተ ያላሟላኸው ነገሮች አሉ ማለት ነው። አሟላ ልትል ፈልቀ ይሆናል። በህይወቷ ሌላ ሰው ከሌለ እንደዛ ነው፣ ግን ያንተ አይደለችም ማለት እህትነት ያንተን ወንድምነት ማጣት የለባትም ብዬ ነው የማስበው፣ ግን ወንዶች ጋር እህትና ወንድም የሚባል ሳይንስ የለም። በብዙ እንዲ ምን ነው ስጡን እንጂ ቦታ ምን አደረግናችሁ እኛ እኛል አንድ ወንድ ነው የምንሆነው። እንዲ ምንድን ነው እንደዚህ መንፈግ፣ አትንፈጉን እንጂ አንተ መሆን አታርግ። ምናልባት አንተ ግን አታረግ። ጎበዝ እኮ እንደ እኔ ያውቃሃለሁ

ሌላ ሌላም ሄዶም ፍቅር። እሺ፣ መልካም አዳር። አመሰግናለሁ። እሺ፣ መልካም አዳር። የለም ሄደሀል፣ ሄደሀል አል እሺ፣ አመሰገናለሁ። አንተ በማንኛውም ሁኔታ ለሁሉም ተመሳሳይ ነገር ነው ማለት በአንድ ነገር ይከፋል ብዬ አላስብም ብዬ ነው ለዛ እንደዛ ያልኩት። ያው ለአንዷ ሴት የተለየ ስሜት ሊሰማ ይችላል፣ ለሁሉም ሴት ማለት አይደለም። ግን ያቺ ደግሞ የአንተ አይደለችም ማለት ደግሞ የአንተን ወንድምነት ማጣት አለባት ማለት አይደለም። እንዴ እቅፍና ሳም ተቀበኘሽ

እኔማ ይሄን ነው እንግሊዘኛ አነበዋለሁ ተይዳ ግን አንብብልኝ ዊዝደም ምን እንዳለ አንብብልኝ እስቲ በስተኋላ አቻው በል ስንል አይ ስልክ አይ ስልክ አይ ስልክ ስልክ እምቢ አለ እኮ ስልክ እምቢ አለ ኤዶም ወርክ ስራ ላይ ናት። እሺ ቀጣይስ? መሀሉ ገብቼ ነው ያነበኩት። ለማንም እሽ እኛ ደህና ደሩት ተባብለናል። ደህና ደር በለኝ ማለት ነው። እያንዳንዳቸው ኤቫ ሄዳሃል። ኤቫ ስጀምር ትሄዳለህ እኮ እኔ ደግሞ አለሁ። ይሄ የምልህ ደግሞ አንተን እሺ ምንም ግን ካለኝ ልምድ ዋይ ኤዶ ምንም አላለም። ስራ ልለቅ ልቅ

ለኔ ባል አቀማመጥ እየሰራ ነው ወልጣ፣ ለእኔ ባል፣ እኔ እኮ አስጠረጎምኩት ጎጉል ላይ ምነው ነው አንተስ ትታነብልኝ ድረስ እኔ ደግሞ ሄጃለሁ ርቄ። እሺ ከዛን ቀጥሎ ደግሞ ሆኖም ግን ካለኝ ልምድ በመ ካለኝ ልምድ በመነሳት የስራ ቦታዬን ወደ መሆን መለወጥ እፈልጋለሁ። የስራ ቦታ ይሄን እውነትም፣ ስራ ልለቅ ነው። እሺ፣ እሺ፣ እሺ፣ እሺ። ስራ ማትልቀቅ ኤዶ ማተረጓጎሙ ስህተት ነው። ማርያምን፣ እኔና ጎግል ይዋሻል አለኩ እንጃ፣ ዋሽቶኝ ነው ጎግል፣ ምን አደረኩት? እና አታቅም ብሎኝ ነው እሺ ስራ ለለቅ ከሆነ ችግር የለም ገና ለገና አታቅም ገና እንዲያው ፈልገይን የመጣችው ብሎ ነው ጎግል አይደለም ምቀኛ ምቀኛ ከሩቅ አይመጣም እኮ በቃ ዳይ ወደ መኝታ ጸጉሪን ቅባት ስለሆነ ማኖሱም ትራስ እንዳይጠጣ ማለት ነው። ታስራለች። ሴት ታስራ ነው የምታኛው። ወንዶች ለምንወሻሽ ማታስወግን እናንተ ስተኝ መሰሮውስቲ እናንተም ቫልዜ ምናምን ሊኖርባችሁ ይችላል። እንዲያው ትራሱን አቆፊሳችሁ እንዳትተኛ እና

ላይብ ልገባ ነው። ምን እየሰራሽ ነው? ኤዱ ዛሬ እንዴት ነው? እንዴት ነው? በጣም ቆንጆ ነው። አረ፣ በቃ ልዘጋ አሁን። እራስ አታገኘኝም ነበር። ቴዳ ባለትዳር ናት። ሀይ ሃይ ሀይ፣ ላሚ አትቆጭ፣ ላሚ አትቆጭ፣ ኝም አይደል ለምን? ኧረ እኔም ከነ እኔም ልተኛ ነው። ሄዳ ቀላል እቆጣለሁ። ምን ተጻጽፋችሁ ነው ወደ ላይ ታስወጡኝ ነው? እሺ ጎግል እግዚአብሔርን እግዚአብሔር መስገን ትሄዳ። ላሚ ምን እየሰራሽ ነው? እግዚአብሔር መስገን ጥበብዬ፣ ላሚዬ እንዴት ነሽ? ገና ኩሽና ነኝ።

ጨርሰናል። ልተኛ ነው እኔ ተቴዳ ጋር ጨርሰናል። ሰናል ዝም በይው፣ ታጭታለች ለማለት ነው ቴዳ። እሺ ቴዳ፣ ቀላል እቆጣለሁ። ኧረ እሺ። እንደ አስራ አምስት ሰው ከየት ነው የምትመጡት? በሉ በሉ በሉ በሉ። ለሙ ሂጅ በይ፣ ቻው በሉኝ ብዬ እኮ ቻው ብለዋል። ቁጭ ልበል። ኤዶም ላግባት ብሎኝ ነው። ታዲያ ቀለበት እኮ የለኝም። ምን ችግር አለ? ያገባኛ ቀለበት ሲያኖረኝማ ትዳር ምናምን መራቅ የለም። ይለ አንድ አሜሪካ ነው ያለችው። እና እድላችሁንማ ታምልጠዋለች እና እድሌንማ ትዝጊያች ታይ። እድል መዝጋም ምናምን ጥሩ አይደለም። ታላላት እጮኛላት አይቻልም። በፍጹም ፊርማ ሲፈራረም ብቻ ነው ባል የሚባለው ብላለች። አንዱ ለማንም ደግሞ እና ኖርማ እና ተቴ ዳጋ ጨርሰናል። አንቺ ደሞ ሌላ ገበያ ልታገበያ እየፈለገሽው ነው እንጂ ይሄ ጣት ሀል ረዘም ብሏል። ከዚህ እኩል አድርገው ከእህት ጋር እኩል አድርገኝ ብየዋለሁ። አንቺ አሁን ከእህቱ ጋር እኩል አድርጎኛል። ሌላ ቦታ ለምን የወሰድሽው ልጁ ልጅ እ እስኪ ትሄዱ እሺ የስንት ሰው ነው የሰበርከው? አንተ አምላኬ፣ ጭሪሽ ብና ጭሪሽ በራንባር መስበር ደስ ይለኛል። የስንት ሰው ነው የሰበርከው? አምላኬ ትዕግስቱን ስጠኛል። በእውነት ቴዲ አስክት ለሙነቴ እሱ እኮ ደስ ይለኛል አለ የብዙ ሰው ሰብረዋል ማለት እኮ ነው። አይ ሴቶች እግዚአብሔር ያዝናቸው፣ እስካሁን የተሰበረባቸው ለምን ግን ተይዳ፣ የአንዷ ብቻ አይበቃህም እንዴ ልታገባት የምትለው ብቻ አይበቃህም ነበር? አይ ተይዳ፣ ይቆጫል። አሁን እኮ ሰብረህባቸው ሰብረህባቸው መጠገን እንኳን አትችልም። ይሁን እሺ።